መንግስት አገልግሎት አሰጣጥ ላይ የሚታየውን ብልሹ አሰራ ለማስቀረትና ና ፈጣን አገልግሎት ለመስጠት የተለያዩ ሪፎርሞችን እያደረገ ይገኛል። በተለይ ደግሞ ህዝብ በብዛት የሚገለገልባቸው ተቋማት የዚሁ ሪፎርም ትኩረት ተደርገዋል። ባለፈው በጀት ዓመት መጨረሻ አካባቢ በተቋማት መልሶ ማደራጀት ላይ በተሰራው ሪፎርምም በወረዳ ደረጃ የነበሩ አንዳንድ ተቋማትን በማጠፍ በክፍለ ከተማ ደረጃ ብቻ አገልግሎት እንዲሰጡ መደረጉ ይታወሳል። ከእነዚህ ተቋማት መካከልም የቤቶች አስተዳደር ጽህፈት ቤት ይገኝበታል። ጽህፈት ቤቱ ወደ ክፍለ ከተማ በመምጣቱ አገልግሎት ላይ ምን አመጣ ሲል አዲስ ሚዲያ ኔትወርክ በቂርቆስ ክፍለ ከተማ የቤቶች አስተዳደር ጽህፈት ቤት ቅኝት አድርጓል። ጽህፈት ቤቱ የመንግስት ቤቶች ውል እድሳትን ጨምሮ የተለያዩ አገልግሎቶችን እየሰጠ ነው። የቤት ውል እድሳት ሊያድርጉ በጽህፈት ቤቱ የተገኙት ተገልጋዮች እንደሚሉት ከዚህ በፊት በወረዳ ሲሰጥ በነበረው አገልግሎት መመላለስን ጨምሮ የመልካም አስተዳደር ችግር የገጥማቸው እንደነበር ያስታውሳሉ። ብዙ አይገባን ነገር ነበር። ወረዳ ያለ አይገባም። ብዙ በቃ ሰራተኛ ይወጣል ይገባል የሚሰራው ምን እንደሆነ አታውቀውም። ውሉን ለመዋዋል ስቴት ነጌ ከነጎዳ ታህሳስ ላይ እስከ ታህሳስ ድረስ አለ ይባላል። ከዛ ደግሞ በአግባቡ በቀኑ ወይ ትረሳዋል። ስቴት ደግሞ ከሚቀጥለው አመት አንድ ላይ ትዋዋላል የሚባል ነገር ነበር። አንም ደግሞ ተመላልሰ ደግሞ አገልግሎቱን ማግኘት አችልም ነበር። አሁን ላይ በክፍለ ከተማው በሚሰጠው አገልግሎት የተሻለና ቀልጣፋ የሆነ አሰራር መዘርጋቱን ይናገራሉ። ከዛ ነገር ሁሉ እዚህ የተሻለ አሰራር ዘይቻሉ ከዛ ሰር አንዴ ፈጣን ነው። እዚህ የሆነ እዚህ የፈለገ ሰው ቢበዛ የሆነ ፍጥነት አለው። እዚህ መጥቼ ደም ምንም አልቆየሁም። ቢያንስ እኮ እዚህ አስር ደቂቃ አልቆየሁም እኮ እዚህ ገብቼ ወራን ተስተናገጥኩት። በባንክ ክፍሉ አሉ። በባንክ ከፈልኩ የከፈልኩበትን አምጥቼ እዚህ ፎቶኮፒ አድርጌ ሰጥቻቸው መጣሁ። ውሌን ታውያለሁ። በስርዓቱ ተስተናግጅ ያለው በጣም ደስ የሚል ነው። ከወረቀት ከንኪኪ ከምናምን የጸዳ ነው። በሲስተም ቁጭ ብለን የምንከፍልበት ነው። የተመቻቸ ነው። ከሌላም ደግሞ አሰራር ምክንያቱም ሁሉም ሲስተም ከያዘ ከህጉና ከመስመሩ ሊወጣ የሚችልበት መንገድ አይኖርም። አገልግሎቱን በተቀላጠፈ ሁኔታ ለመስራት ጽህፈት ቤቱ ቢሮ ምቹ በማድረግ የሰው ኃይሉን በመጨመር እየሰራ መሆኑ የተናገሩት ደግሞ የጽህፈት ቤቱ ኃላፊ አቶ ንብረቱ አሻግሬ ናቸው። እያንዳንዱ ግንዛቤ እንዲፈጥር ተደርጎ በየወረዳው ተራቸውን ለጥፈናል ማለት ነው። ተራቸውን ከለጠፍን በኋላ በተራቸው መሰረት ሲመጡ ደግሞ ምን ይዞ መምጣት እንዳለባቸው፣ ስለዚህ በዚህ መንገድ እያስተናገድን ነው። ያለ ነው ማለት። አሁን ዛሬ ወደ ሰባተኛ ቀናችን ይዘናል። ከ17 ጀምሮ ነው የጀመርነው። መቀመጫዎችን አዘጋጅተን ለአቅመ ደካማዎችና በጣም አካል ጉዳተኛ ለሆኑ ሰዎች ቅድሚያ በመስጠት ማለት ነው ወንበር ላይ እንዲቀመጡ በማድረግ ወደዚህ አገልግሎት እንዲያደርጉ እያደረግን ያለንበት ሁኔታ ነው ያለው፣ ማለት ነው። በክፍለ ከተማ ደረጃ ብቻ አገልግሎት እንዲሰጥ መደረጉ የነበረው ብልሹ አሰራር ማስቀረቱን የገለጹት ኃላፊው፣ ውስን የሆነውን ሀብት ለማዋቀም እድል ፈጥሯል ብለዋል። በተለይ በተለይ ከቤቶች ጋር ተያያዙ ውስን ሀብት ነው። እነዚህን ውስን ሀብቶች ሪሶርሳችን እንድናቅ አድርጎ ነው ሀብትን በተገቢው ሁኔታ ቆጥረህ እንድትይዝ ለሚመለከተው ሰው እንድታስተላልፍ ያደርጋል ማለት ነው። ለተገቢው ሰው ለተገቢው የሀብት ክፍሉ ፍትሐዊነቱን ሊያረጋግጥ የሚችልበትን መንገድ አረጋግጧል። ፈጣን አገልግሎት ለመስጠት ደግሞ በቴክኖሎጂ የታገዘ ሆነ ማለት ነው። ቴክኖሎጂ ነው። ከዚህ በኋላ አሁን ወረዳ ላይ ያለ ሰው እዛው ሁኖ በቤቱ ሆኖ ክፍያውን ይፈጽማል። ክፍያውን ከፈጸመ እዚህ መምጣት የሚጠበቅበት ፕሪንት እንትን ለማድረግ ነው፣ ደረሰኛን ለመውሰድ ነው። ከዛ ውጭ ምንም እንትን ከሰው ጋር የሚያነካካው ነገር አይኖርም ማለት ነው።